ግን እኔም ብሩክን ፐርሰናል ብሩክ አንተን እየተናገሩ ነው ምናምን እያላችሁ ሀይሚን ግን እንዳትናገሯት ተገቢ አይደለም። ገብታችሁ እኔም እግዚአብሔር አላለ ሁሉም ነገር ፈጣሪ ያለው ነገር ነው የሚሆነው። ሰው ስላላለ በግድም የሆነ ነገር የለም። ማንም ማስገድዶ እዚህ ነገር ውስጥ የሆነ ነገር እንዲያደርግ ነው ሚል ነገር የለም። ገብታችሁ ማንም አስገድዶን ምንም እናደርገው ነገር የለምና ከስድብ ነፃ ነው ለማለት ነው። በጣም ወዳችኋለሁ። ሁላችሁንም አመሰግናለሁኝ። ሌላው ደግሞ ሀይሚ ራሱ አዶን ነው። በቃ እንዳልኳችሁ ነው። አዲስ እንግዳ ባህሪን ያየውባት ተገቢ አይደለም። እንደዚህ አይነት ባህሪ እና ስጦታ ተሰጥቶ እንደዚህ እንደዚህ እንደዚህ በጣም ህዱ ውስጥ ገብታለች። ለምን እንደሆነ አላቅም አላቅም። በቃ እንዲ እንዲ ትላለች እና በቃ አሁንም ለፍፄ ሰጥቼው እንዲ ሰጣት ነገር አለኝ ለሀይሚ አድርስልኝ ብዬ ማለት ነውና ተገቢ ስላልሆነ፣ ስጦታ ስጦታ ነው። ባንናናቅና ተከባብረን የፈለገ ብንጣላ ብንቀያየም፣ የትኛው ሰው ነው ስጦታ መልሶ ሚያውቅ? እኔ በህይወቴ አይቼ አላውቅም። እንደዛ አይነት ነገር በቃ ግራ ገባኝ እኮ ዝም ብዬ ምናምን ያው ነው እና ስጦቷንም ለፍጽ ያድርስልኝ ብዬ እሰጥቻለሁ። ይሰጣታል ብዬ ተስፋ አደርጋለሁ። ይሰጣታልም ሲቀጥል ደግሞ እንዲህ ንብረት ተከፋፈሉ ምናምን ስለምን ንብረት እንደምታወሩ አልገባኝም። ላይ ስጦታ ሰጠችኝ። ከፈለገ ልስጣት፣ እሱ ነው የምትፈልጉት ልስጣት። ስጦታ ነው፣ እኔ አክብሬ ያስቀምጠዋለሁኝ። እና ደግሞ አንዳንድ ቦታ ስለ መኪና ምናም ሲነሳ ይቼ ነበርና በጣም እየገረመኝ ነው። ቀልድ ነው እንዴ? ላይፍ ማለት መኪና መግዛት እኮ ተራ ነገር አይደለም። እኔዋን ምን እንደምሰራ ምንም አታውቁም። በጣም ብዙ አይነት ስራ ምሰራ ልጅ ነኝ እና በዚህ እድሜ በጣም ብዙ ስራ መሰራና ስኬታም የሚሆን ኩል ልጅ ንብረት ተከፋፈሉ፣ ከፈለጋችሁ እንደውም ሌላ መኪና ገዝቼ ላይም እንዳልሰጣት። ለማንኛውም የምታወሩትን ነገር ወቁ። ምንድነው? የምታወሩት ነገር ግልጽ አድርጉት፣ ወቁት። እኔ እንጃ፣ የምታወሩ ምታቁም አይመስለኝም። አንዳንድ ሰው የምታወሩትን ነገርና እያዝናናችሁ ነው። ለማንኛውም ሰላም፣ እንዴት ናችሁ? ያገሬ ልጅ ሆይ ሰላም ናችሁ ሆይ በያላችሁ በሰላማችሁ ብዝት ይበልልኝ። ውዶች አስተያየት የምትሰጡኝ በየቀኑ ሰብስክራይብ እያደረጋችሁ የምታዳምጡኝ ሰዎች በጣም አመሰግናለሁ። ሀሳቤን ሽር ሳደርግ ሀሳቤን የምትሰሙኝ ሰምታችሁ ደግሞ አስተያየት የምትሰጡኝ ምጽፏለሁ። ሁልጊዜ እንደምናገረው አንድ አስተያየት የሚያመልጠኝ የለም አያለሁኝ። የሁላችሁን መልስ ላልመልስ እችላለሁ ወይ ቢዚ ሁኜ ግን አያለሁ፣ ሀሳባችሁን እረዳችኋለሁ። እዛው ላይ ያው ምልክት እሰጣለሁ አነባለሁኝ። ምንም አስተያየት አያመልጠኝም እና በጣም አመሰግናለሁ። ያው እንደተረዳችሁት መጠን እኔም እንደተረዳሁት ነው የምገልጸው። እናንተም እንደተረዳችሁት ነገር እንደተረዳችሁት መጠን ሀሳብ ትሰጣላችሁ ያው እንግዲህ ሁላችንም የእነሱን ሰላም ነው የምንፈልገው። ጭንቀታችሁን አቃለው በቃ የእነሱን አንድነት የምትፈልጉ ልጆች፣ የእነሱን ፍቅር ስለምትፈልጉ፣ ስለ እነሱ ሰላም ስለምትፈልጉ እንደው አስተያየት እናንተም ለመስጠት እኔም አስተያየት አብረን ነው እንግዲህ የምንሰራው። ያው ዛሬም እንግዲህ እኔ እነዚህ እናስታርቃለን የሚሉ ልጆች ለምን አንድ ላይ ልጆቹ እንደሚያመጣቸው አልገባኝም። እኔ አስታራቂ መጀመሪያ ለየግል ነው ልጆቹን ማናገር ያለበት። አንድ ሰው ሰውን ሲያስታርቅ እኛም እንደ አቅማችን ሰዎችን፣ ጓደኞቻችንን የተለያዩ ሰዎችን አስታርቀን እናቃለን፣ እናስታርቃለን። ብዙ ጊዜ እንደዚህን አይነት ነገር አሳልፍ ያለሁኝ መጀመሪያ መሆን ያለበት ያው ግለሰቦችን ለብቻ ማነጋገር ነበረ። ሀይሚንም ለብቻዋ ማናገር ብሩክንም ለብቻቸው አነጋግረው ከዛ በኋላ ነው ሁለቱን ማገናኘት የነበረባቸው። ምክንያቱም ሁለቱ ሲገናኙ፣ ሰሞኑንም ስናይ ሲያገናኟቸው፣ ሁለቱም ሲገናኙ እልህና ንዴት ነው የሚታይባቸው ላያቸው ላይ። ይሄን ደግሞ ደጋግሞ አስተያየት ሰዎች ሰጥቷቸዋል፣ በብዛት ተሰጥቷቸዋል። እነዚህ አብረው የሚያመጧቸው ሰዎች ሁለቱን እንዳታገናኙ መጀመሪያ ሚፍታም ተነግሮታል፣ በአስተያየት ላይ ይቻለ በኮሜንት ላይ መጀመሪያ ሁለቱንም አነጋግራቸው ሚፍታ ከዛ በኋላ ደግሞ አንጥታ አስታርቀልን ተብሎ ተብሏል። እንዴት ነው ሁለት የተጋጋለ ሰው የተጣላ ሰው እንደዛ ደግሞ ሲገናኙ ብዙ የተለያየ ቃላቶች ተወራውረዋል፣ ተጣጥለዋል። እና ሀይሚ በንዴት ቃል ተወረውራለች። እሱ የሚናገረው ሁለቱም የሚናገሩት ነገር ያናድዳል። እኔ እሷ እሱ አለለን ሁለቱም በንዴት ያው ይናገራሉ እሷም በራሷ በኩል ትክክል ናት ብሩክም በራሱ በኩል ትክክል ነው ማለት እችላለሁ እሷም ደግሞ ትክክል ናት ይህንን የሄደችበትን መንገድ እኮ የምታውቀው እሷ ብቻ ነች በእሷ ቦታ እኛ አልቆምም ሁሉም እየመጣ የእነሱም ጓደኞች የራሳቸውን አስተያየት ሰጥተው ነው የሚሄዱት። ቀስ ብለው እንደ ቡና ይዘው ሻይ ይዘው የሆነ ቦታ ወስደው እስቲ በእርጋታ ይህን ነገር ብትነግሪኝ ብታስረጅኝ። እኔ አሁን እዛ ብሆን እንደ እውነት በርሬ ብሄድ ራሱ ደስ ይለኛል። አንዳንድ የሳስባቸው እነሱን ልጆች እና ነገሮችን እንዲያገናዝቡ አላረጓቸው። ምንድን ነው እሱ ብሩክንም እንዲሁ ለብቻው እንደ በጭቅጭቅ በቁጣ ሳይሆን ከስር መሰረቱ አንስቶ ምክር ሰጥቶ እሱም የሚረጋጋበትን ነገሮችን ይቅርታ አጠያይቀ ትክክል አይደለም ይሄ ነገር እሷ የማትወደው ነገር ነው። ከዚህ በፊት ይህን ፕራንክ አብራቸው አድርጋቸዋል። አሁንም የተለያየ ነገር እየሰራች እንደሆን እስቲ አንተ ሰከን በል ተሸፈን ማነው ተልሸነፍ ብሎ መክሮ ነው እንጂ አንድ ላይ መምጣት ከጀርባ ምንም ሳያነጋግሯቸው አንድ ላይ ቀጥታ መጠት ከዚህ በፊት ግን እንዲህ አይነት ግጭቶች ሲመጡ የዛን ጊዜም ዱባይ ሄደ ጊዜ ምናምን ጨርሰው ነው የመጡት በውስጥ የአሁኑ ለምንድን ነው ሚዲያ ላይ የመጡ? ለኛ ብዙ ልባችን የሚሰበር ሰዎች አሉ። እኔ አሁንማ እየደነደንኩ መጣሁኝ። እኔ የሆነ ዘፈንም ቀን ላይ ለቆ በጣም ነው በቃ ልቤ፣ እኔ እንጃ ደስተኛ አይደለሁም በተለቀቀው ዘፈን እና እሱ በለቀቀው ዘፈን ሲዘዋወራ ይቼ ደስተኛ አይደለሁም። እና ደግሞ ጠዋት የለቀኩትም ነበረ የማዳም ቅመሞች፣ በጣም ሽማግሌዎች ደስ የሚሉ በቃ እነሱን ለማስታረቅ ሽማግሌዎች ነን ብለው ቲክቶክ ላይ ሚሚ በምትባለው ቤት ቲክቶክ ላይ ቁጭ ብለው በጣም አስተዋይ አስተዋይ ልጆች ናቸው እና የተለያየ ምክሮች ለነሱ ሲለግሱ እሱ ደስ ስላለኝ እንደው ሪኮርድ አድርጊ አቅርቤው ነበርና የእነሱን ሀሳብ ስለምጋራው ነው፣ ደስ ስላለኝ ነው። ሪኮርድ አንዳንድ ጊዜ እስቲ ቆይ ይሄንን ቢያዩት ይሄ መልክት ቢደርሳቸው ብዬ የምለውን ሪኮርድ አደርጋለሁ። ብዙም አላደርግም እኔ እንደውም እና አሁን ምንድን ነው የተባለው ብሩክ ያው ህዝቡን እንዳይጣሉ በደፈናው ተናግረዋል። ግን ከዛ ውስጥ ልብስ መልሽ እየቆጠሩ ይሄንን ልብስ ወርቁን ይሄንን የበላሹ ዱባይ የወሰደሽ ይሄን ያወጣልሽ ገንዘብ ብለው ነው አንድ በአንድ እየዘረዘሩ እንትን ያሉት የገለጹት። እዛ ውስጥ እኔ ሰዎች በውስጥ ልከውልኛል እነዛ ልጆች የሚያወሩትን እኔ ብዙ ጊዜ ደክሞኝ ወይ በጊዜ ልተኛ እችላለሁ፣ አንዳንዴ ካለው ደግሞ እንደዚያ አመሻለሁኝ፣ ከተመቸኝ ደግሞ አጋጣሚ እና እያንዳንዱን የጠቀሱትን ነገር ነው ናችል ይዛ በንዴት የመጣችው እና ብሩክ ደግሞ እኔ እንጃ ይደርሰዋል ብዬ ነው እንደዚህ አይነት ኢንፎርሜሽን ለሷ ሜንሽን እንደሚያደርጓት ለሱም ይደርሰዋል ብዬ ነው ማስበው። እኔ ዛሬ በጠዋት ላይም በለቀቅኩት ብሩክን ሰድበው አይደለም ሁለቱንም ጥሩ ምክርን የሰጧቸው ልጆቹ። እኔ የሰማሁት እኔም ምለው እንደዛ ነው። እነዚህን ልጆች የምታስቆማቸው አንተ ነህ ብሩክ ወተተናገር ተናገር። ይሄን ቃል ትሰጥ የቻለችው በንዴት ነው። በቃ ሴት ልጅ አይደለች። የተለያዩ ብሶቶች ይኖርባታል፣ የተለያዩ ነገሮች ተደማምረውባታል። እኛ አይደለንም እዛ ቦታ ያለ ነው። ዝም ብለን ይሄ ነገር ሲረዝም ሲረዝም ስናየው እች ልጅ የሆነ ነገር ውስጡ አለ አይደል፣ ማወቅ የምትፈልገው ነገር አለ። በቃ እኛ እንደዚህን አይነት ሀይሚ አናቅም አይደል? ሁላችንም ከልጅነቷ ከጻነቷ ጀምሮ አይተናት የወደድናት ነ፣ ይችን ሀይሚ አደለችም ከእንዲኋ ለምክንያት እንደዚህ አደል ህይወታ ብሩክን እኔ እንጃ። እኛ እንወደዋለን ከምንለው በላይ በላይ ነው የምትወደው። ለብሩክ ያላትን ፍቅር ያላትን ክብር አይተናል። ብዙ ጊዜ ክብራቸውን ተገላልጸዋል። እሷ እሱ ለሷ ያላትን ክብርና፣ ሀይሚ ማለት ምን አይነት ሴት እንደሆነች አሳምሮ ጠንቅቆ ያውቃል። ብዙ ጊዜ ተናግሮታል በሚዲያ ላይ። እሷም እንደዚሁ በቃ እሱን ብላ ነው። አዲስ አበባ ራሱ ወንድሞቿ ምናምን ስትጠራ አልሰማናትም። ብሩክ አንተ ከሌለ? የኔ መኖር እዚህ ጋር ብላ ግን አለ ምክንያት አይደለም እንደዚህ አይነት ነገር የሆነችው አሁን እንደዚህ ስል ደግሞ ስንቴ ነው ፈተና ሁል ጊዜ እሱን ትፈትነው ሁል ጊዜ በቃ የራሷን ምክንያት ይኖራታል እኛ እናቅም ሙሉ ነገር ሚዲያ ላይ ማውጣት አለባት እንዴ በጣም ጎበዝ ሴት ነች እኮ እንደውም እንዴ ሌሎች ሴቶች ቢሆኑ ይሄን እንደውም አንዳንድ ባልና ሚስቶች ሲጣሉ እኔ እንደም ሚዲያ ምናምን የሚባል ሚዲያዎች ላይ እንደውን ይፍር ነው ብለው አንዳንድ የባላቸውን ሚስጥር የባላቸውን ገበና ሴት ከሆነች ወንድ ከሆነ እንደዛ እኔ በጣም ነው እሷ ደግሞ ኔ ብሩክ ጥፋት ተገኝቶበታል ብዬ አይደለም። ግን የሆነ መናገር የማትፈልገው እሷ ወይም ሰው ማቀነባብሮ ይንገራት ምንም ይሁን ምንም ይሁን በቃ የተቀየመችበትም ቢሆን ያዘነችበትም ቢሆን ማወቅ የምትፈልገውም ነገር ይሁን ስለ ሶሲና ስለ እሱን በደንብ ማወቅ የምትፈልገው እንዲነግራት የፈለገችው ነገር ብሩክ ደግሞ ጭንቀቶች ነገሮች አይወድም። በደፈናው እንዲሁ ባጭሩ ነው የሚነግራት። ማወቅ የምትፈልገው ነገር ሊኖራት ይችላል። በቃ የሆነም ምክንያቶች ይኖራታል። እሷ ብሩክን ጠልት አይደለም። እንደዚህ የሚያረዘመችው ደግሞ ምናልባት ደግሞ እንደዚህም እያረዘመችው ይሄደች እሱንም እንዲሁ በቃ የእሱን ትዕግስት ለመፈታተን ብላ ሰው መጀመሪያ እንዲገባ በሁለቱ መሀል በፍጹም አትፈልግም ሀይሙ ሲያመጣትም ደስተኛ አይደለችም። እሷን ፕራንክ ሲሰራ ብዙ ጊዜ እሱን ጓደኞች አምጥታ ነው። መጀመሪያም ቀን ስታም ሲያምጥቷት ፕራንክ ሲሰራ ለምን እሷን እዚህ ውስጥ አስገባት? ሌላ አይዲያ የለም ወይ? ሌላ ሰው የለም ወይ? አንቺ ሰርተሽ ሁሉ ጓደኛ ምን ችግር አለው ሲል እኔ እኮ ባመጣ ጓደኞችህን ያመጣሁት ነው ያለችው። አልፈለገችም በቃ። ያልፈለገች ስማርት ነች ደግሞ። አይ ያልፈለገችበት የራሷ ምክንያት ይኖራታል። ስለዚህ ሰው ሲገባ ይውጥ እንዲህ ነው የኛ ነገር የሚሆነው የሚለውንም እኮ መጨረሻ ላይ ልታስተምር ይሆናል በቃ ሰው በህይወታችን ጣልቃ ገባ ይሆ ይሄን ያህል ብጥብጥ ከሄድን ዳኒም ጋ እንዲሄድ ሆንኩኝ። ዳኒ መጣ በመሃላችን በሶስት የተነሳ ዳኒ መጣ። ከዛ በኋላ ነገሮች ተበላሹ። ዳኒ ጓደኞች መጡ። አንተም ደሞ ተናደድክና ሄደ ተደባደብክ። በቃ ይሄ ሁሉ ይመጣል። ለዚህ ነው ተቆጥበን መስራት ያለብን። እኔ ሰው ጠልቼ አይደለም የሚለውንም ትምህርት ለመስጠት ይሆናል። ዕቃ መልሱ ለምንለው ሰዎችም ደሞ ትምህርት ለመስጠት ይሆናል እንጂ አሁን ህፃን ነች እሷ እኮ እኛ የምትመክር ብዙዎቻችን ስንናገር ሀይሚ ብዙ ነገር አስተምረሽናል እንላለን። ስለዚህ እነዚህ ተናጋሪዎችን በስነ ስርዓት እንደውም በደንብ አርጎ ነበር መናገር ያለበት። ያው በደፈናውን የተናገረው እሱ ሰው ማስቀየም ብዙ ጊዜ ስለማይወድ ይመስለኛል አላቅም። ለምንድን ነው እቃ መልሽ የምትባባሉት? እንዲህ የምትሏት ሰዎች ሰምቻለሁ፣ አይቻለሁ፣ ፎቶዋን እየዘቀዘቃችሁ ብሎ ማብራራት ነበረበት። እንግዲህ ያው ነግሯችኋል። አሁንም ቢሆን ከእንደዚህ አይነት ሰው እንትን እንደዚህ አይነት ስራ የምትሰሩ ሰዎች አቁሙ። አሁንም እንደዚህ ሁለት ፊት ለፊት አግኝቶ ማጨቃጨቅ ሳይሆን ሰውን ስታስታረቁ ለየብቻ መጀመሪያ ታነጋግራላችሁ። ከዛ በኋላ ሀሳባቸውን በደንብ ሰምታችሁ እነዛን ሰዎች አሳምናችሁ፣ እኔ እንደዚህ አድርጌ ብዙ ሰው አስታርቂያለሁ አሳምናችሁ ከጨረሳችሁ በኋላ ነው አምጥታችሁ። አብሬ ሆናሉ ያልተባለ ሰው እኔ አብረው እንዲሆኑ ቢያንስ እንደ እህትና እንደ ወንድም እንኳ እንዲተያዩ ያደረግኳቸው ብዙ ሰዎች አሉ። ከላይፍ ከተሞክሮ እየነበርኩ ይህ ማድረግ አቅቶት ነው አሁን ሙሽታ እንደዚህ እያመጣ ሚዲያ ላይ የሚያጨቃጨቃቸው እሱ ነው የሚያናድደኝ። መልፋታቸው ጥሩ ሆኖ የሚሄዱበት መንገድ ትክክል አይደለም፣ እና አሁንም እግዚአብሔር ሰላሙን ያምጣላቸው። እኔ ተስፋ አልቆርጥ እግዚአብሔር ሰላሙን ያምጣላቸው። እግዚአብሔር ጣልቃ ይግባላቸው። እንጸልይላቸው። ክፉ ነገር ከመኮመትና ከመናገር እንቆጠብ እላችኋለሁ ውዶቼ። አመሰግናችኋለሁ።